የኢትዮጵያ ኒውክሊየር ኃይል ኮሚሽን እንዲቋቋም ተወሰነ። የሚኒስትሮች ምክር ቤት ዛሬ ባካሄደው 49ኛ መደበኛ ስብሰባ ኢትዮጵያ የኒውክሊየር ቴክኖሎጂን በሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ ለመጠቀም ያስችላል ተብሎ በተዘጋጀው ደንብ ላይ ተወያይቷል። ደንቡ ኢትዮጵያ በኒውክሊየር ኃይል ለኤሌክትሪክ ኃይል ተደራሽነት፣ ለኢንዱስትሪ ልማት፣ ለምግብ ዋስትና፣ ለጤና አገልግሎት፣ ለሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖር ተደርጎ ተዘጋጅቶ ቀርቧል። ምክር ቤቱ በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ምክር ቤቱ ሌሎች ሁለት ደንቦች ላይም ተወያይቶ ውሳኔ አሳልፏል። ሁለተኛው ደንብ የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰንም የወጣ ነው። ተቋሙ የሚሰጣቸውን የምርምር፣ የቴክኖሎጂ ሽግግር፣ የተግባር ተኮር ስልጠናና ማማከርና የስፔሻላይዝድ ላቦራቶሪ አገልግሎቶች በተመጣጣኝ ዋጋ ለሕብረተሰቡ በማቅረብ ወጪን በሙሉ ሸፍኖም የውስጥ ገቢውን ለማሳደግ እንዲችል የአገልግሎት ክፍያ ደንብ ተዘጋጅቶ ቀርቧል። በመጨረሻ ምክር ቤቱ የተወያየው የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽህፈት ቤትን ለማቋቋም እና የሚሰበሰበውን የፈንድ ገቢ መጠን ለ